ሰላም ሰላም! እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? ሁሉ ደህና ናቸው፣ ሁሉ ሰላም፣ ሁሉ መልካም እኔ ጋር፣ ሁሉ ሰላም፣ ሁሉ መልካም እናንተ ጋርም፣ ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረጉ ይህ ቪዲዮ ሲጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጓል የደውል ምልክቷን በመጫን ቤተሰብ ተወር ዘንድ በአክብሮት እየቀፍስ ዛሬ ዛሬም በቪዲዮ መጥቻለሁ ማለት ነው። ውድ ቤተሰቦች እንግዲህ ከቻልኩኝ በቪዲዮ አንዳንዴ ብቅ ለማለት እወዳለሁ። ከነ ማረግ ልብሲ ማለት ነው። ውዶች እንግዲህ ትናንትና በእነ ሄዶ ሻይ የሰራውት አንድ ቪዲዮ ነበረ ማታ ላይ በተፈጠረው ከያብና ከእነ ያብ ሁሉ ተሰብስበው እንግዲህ ያብ ቀለበቱ ለሄዱ አላረግልሽም በሚል ተዋት በሄዶ አንድ ቪዲዮ ሰርችላችሁ ነበረ እና አንዳንዶቻችሁ ያው ሀሳብ ከጉንፋን የጀምር ለሰጣችሁ ሀሳብ አስተት ወይም መድኃኒት ይናርገው ይናርግላላችሁ፣ ከልብ ነው የማመሰግነው። ነገር ግን ሁለት ነገር ነው ዛሬ ላቸው የመጣትም የነ ጽግሻና የነ ሄሉን ጉዳይ ነው ማለት ነው። እንግዲህ በነሄሉ ሊጀምርና ከዛ ወደነ ጽግሻ ሄዳለሁ ማለት ነው። ሄሉን ሁሉንም ጨምሮ ፕራንክ ነው ያብ ያደረጋቸው። ነገ ትልቅ ነገር ይኖራል ዛሬ ጠብቁ ያላቸው አንዳንድ እህቶች አላቸው። ይህ ግን አልመሰለኝም፣ አልጣመኝም። ምክንያቱም ያብ ከሰሞኑም የሚያደርገው የነበረውን ነገር ነው። ትናንትና ንዴቱ ማለት ነው ያሳየን፣ የተነበበበት ፊቱ ላይ ንዴቱ፣ እና ምናልባት እንግዲህ የሰማው ነገር አሁን እኔ የምሰጋውና የምፈራው የሰማው ነገር ወይም ደግሞ ያየው ነገር ያየሁት አለ ብለዋል በፎቶሾፕ በፎቶሾፕ ምክንያቱም ያብና ሄሉ አብረው እንዳይሆኑ የሚፈልጉ በጣም ብዙዎች አሉ፣ በዙሪያቸው ማለት ነው፣ በቅርብም በሩቅም ማለት ነው። እና ምናልባት ጠላት የሰራው ሴራ በፎቶሾፕ ተቀናብሮ እሷና ሮቤል ሁለቱ የተነሱት የፎቶ ቅንብር የተላከለት ይመስለኛል። እኔ የራሴን ግምት ነው። አንቺ ሳምሪ ደግሞ ምንድነው የምትሳሰብ የምትሰጭ ምናምን የምትኖር ይችላላቸው። ግን አንዳንዴ የሚሰማችሁን ስሜት ማውጣት አለባችሁ እና ሳስበው ያ ነገር ሊሆን ይችላል። ያንን ደግሞ ያ ማሸነፍና ገፍቶ መውጣት ካልቻለ ሄሉና ያ እስከ መጨረሻው ሊያለያያቸው ይችላል ማለት ነው። ምክንያቱም ያብ ሄሉን ሊያምናት ይገባል። ሄሉ ደግሞ ያብን ልታምኑ ይገባል። በወሬ ደረጃ በአፈታሪክ ደረጃ በዓይናቸው ለምሳሌ አሁን ከዚህ በፊት ካያችሁ ያብን ከልዩ ጋር ሄሉ ሆቴል ውስጥ ይዘዋለች አይደለም እንደዛ። በዓይናችሁ ካላያችሁ በስተቀር በፎቶ የሚያሳዩችሁ ነገር ካለ ቅንብር አይደለም፣ ፎቶች ድምፅ እንኳን ራሱ ኮን የተናገርኩትን ቆርጣችሁ ከሆነ ሰው ጋር አቀናብረው አንዳንድ ጊዜ ያላወራችሁትንም የሚለጥፈዋል፣ ብለን ታውቃላችሁ አደለም። ስለዚህ በዚህ ሰዓት ደግሞ ፎቶሾፕ በጣም ብዙዎችን እያጣላ ብዙዎችን እያለያየ ትልቅ ደረጃ እያደረሰ ያለ ነገር ስለሆነ እኔ የምሰጋው እና የምፈራው እሱን ነገር እንዳይሆን ነው። ምናልባት ይሄ ጉዳይ ያብን በአሁኑ በጣም የበለጠ ከበፊቱ የሚፈትነው ነገር ይመስለኛል። ምክንያቱም እሱ ሁሌ ስህተትን በስህተት ላይ ነው። መረጋጋት የሚባል ነገር ያብጋ የለም። አርባ ዓመት እስከሚሆን አንተስ ጭምር ማግባት የለብን እንደ ሄሉም ሳይሆን ከሄሉ ትንሽ ኮምጠጥ ያለ እድሜ ያላት ነው የሚያስፈልግ፣ ስረዳህ ማለት ነው። ምክንያቱም ሄሉም አንተም ልጅ ናችሁ ገና። ከእሷ ደግሞ አንተ ከፍ ያልክ እስከሆንክ ድረስ ሁለታችሁም ወጣት የሚባል እድሜ ላይ ማለት ሁሉም፣ አርዝቶ ያግባ ሳይሆን በጣም የሆነ ትክትክ የሚያደርግ እድሜ ላይ ሰው ሲኖር ወደ ትዳር መግፋት ከባድ ነው፣ ብዙ ፈተናዎች ስላሉት፣ ፈተናዎቹን ተቋቁሞ የሚያልፍ ሰው ደግሞ ጥቂት ሰው ስለሆነ ይሄ ነገር ፈተና ይሆንባቸዋል ብዬ አስባለሁኝ። ፈተናውን ታልፋለህ አታልፍም የምናውቀው ነገር የለም በእርግጠኝነት ሄሉ። ይሄ የመጨረሻዋ ነው። ምክንያቱም አንዳንድ ጊዜኛ ሴቶች ሲሄድ ሲመጣ ሲሄድ ሲመጣ ያቆሰለን ሁሉ ስንቀበል እንኖራለን ማለት አይደለም። በጣም ከበዛብን እና ከከፋ እስከ መጨረሻው ከሱ ልንለይ ልንርቅ እንችላለን። እየወደድ ነው ማለት ነው። ምክንያቱም ይሄ ነገር እንደዚህ ከዘለቀብህ መጨረሻ ስለምን ሊሆን ይችላል የሚለው ነገር ጥያቄ ውስጥ ስለሚያስገባ ትክክለኛ ነገር አይደለም እየሆነ ያለው አሁን ላይ እየሆነ ያለው ነገር ትክክለኛ ነገር አይደለም። ያ ወደ ራስ እንድትመለስ እህታዊ ምክሬን እመክርሃለሁ። ምክንያቱም ሁልጊዜ ባገኘው አጋጣሚ የሰው ወሬ እየሰማህ የምትመጣ ከሆነ ቤት የሰው ወሬ ቤትን ሲያፈርስ እንጂ ሲጠግን ወይ ሲሰራ አይተናናቅ ቤት ለመስራት በጣም ብዙ ስቃይና ችግር ፈተና፣ መራብ፣ መጠማት፣ መድከም፣ መውጣት መውረድ አለው። ሲፈርስ ግን አንድ ደቂቃ ይፈጅበት ካያችሁ በግሪደር ይፈርሳል፣ በንፋስ ይፈርሳል ምናምን። ሲሰራ ግን አድካሚ ነው። ስለዚህ ህይወትም እንደዛ ናት። ስትገነባት ጥሩ ደረጃ ለማድረስ ስትለፋ፣ ስትደክም፣ ብዙ ነገር ስታረግ፣ ያን ነገር መውጣት ያቅትሃል። ከብዙ ፈተና በኋላ ትወጣዋለህ። ግን ደግሞ ስትወርድ በደቂቃዎች ነው እና ወደ ራስ ተመለስ። እንግዲህ ሐሳባችሁን የእናንተን የሚያዙት የኔን የሚያዙት እና ማታ የሚለቀቀውን አይተን ደግሞ እንቀጥልበታለን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ። በል ላስታውሳችሁ ብዬ ነው። ብዙዎቻችሁ ግን ላይክ ሳታደርጉ ነው የምታዩት። ፕሊስ፣ ፕሊስ፣ ፕሊስ! ጠቀማችሁ አልጠቀማችሁ ከገባችሁ አይቀር ላይክ አድርጉት። በላይክ ብር አይሰጥም ልንገራችሁ፣ ግን ለሌሎች ተደራሽ እንዲሆን ይረዳዋል። ላይክ ስላደረጋችሁ አይደለም ብር የሚከፍለው ቪዲዮን ስላያችሁት ብቻ ነው። ላይክ ግን ተደራሽ እንዲሆንና ቫይራል እንዲወጣ ስለሚያደርገው ነው። ስለዚህ ላይክ ማድረጋችሁን አትርሱ። ይህን ሰሞን ቀዝቀዝ ብለናል ማለት ነው ውዶችዬ ሁለተኛውና ቀጣዩ ጽጌና ዳኔ ናቸው። እንግዲህ ከሰሞኑ በጣም ቡጥቦጣቸው፣ ጭቅጭቃቸው በቃ የሚስብ ደስ የሚል ለዛ ያለው እዛ ቤት ጸቡም ፍቅሩም ደስ ይለኛል እኔ በነገራችን ላይ እና እነሱ ቤት ደግሞ እንግዲህ ትናንትና ጽጌ ከባድ ስህተት እና ከባድ ውሳኔ ወስትናለች። ብዙዎቻችሁ ነገር ትረዱታላችሁ ብዬ አስባለሁ። ምክንያቱም መልካም ጓደኛዋን አስቀይባለች። ምክንያቱም ሶሲ በጣም ለሷ ምርጥና ጎበዝ ጓደኛዋ ናት። ብዙ ነገር ተጋፍጣላታለች። እስካሁን ደረጃ ድረስ ብዙ ከእሷ ጎን ነች እና እስቲል ትናንትና የሰራችው ስህተት ጽጌ በንዴት ውስጥ ስለሆነች እንጂ በኋላ ላይ አሁን የምትረዳው ነገር ነው። ቢያንስ ጽጌ አስተዋይ ናት፣ ጎበዝ፣ ነገሮች ይስተካከላሉ ብዬ አስባለሁ። ነገር ግን ስህተቱ ምንድን ነው? ዳኒ ጋ በነገራት፣ ዳኒ ሲንጨረጨር በጣም ደስ ብሎኛል። ደስ ብሎኛል ምክንያቱም እንዲህ ነው ያቃጠልካት፣ አንተም ዳኒሻ። ስለዚህ ጽግሻ ስህተት የሆነባት እና ወይም ደግሞ በጓደኛዋ ስህተት ተብሎ የታየባት ነገር በፕሮግራሙ ቀን መሆኑ ነው። በፕሮግራሙ ቀን ወንዲዛ መምጣቷ መምጣት ሲቀጥል ደግሞ ወንዲዛ መምጣቷ መምጣት ለዳንያንት ሊረብሻ አይገባ። ምክንያቱም አንተም ብዙ አርግታል በፊቷ ቀለለ ታስራሃል። ብዙ ብዙ ብዙ ብዙ ነገሮችን ሰራተኛ ሁን ጭምር ብለሃታል። በቃ ይሄ እኮ አንተ በተለየ መልኩ የሚያናድድ ወይ የሚያንጨረጭር ነገር የለውም። ለምን አንተም ለሷ ካደረግከው አንፃር ይሄኛው ምንም ማለት። ሲቀጥል ደግሞ ወንድ አመጣች ማለት ሌላ ነገር ነው ማለት ቤተሰብ እንዲህ ነው እንዲህ ነው ብላ አላስተዋወቀችም። ፕሮግራም ነው ተጋበዘች፣ የራሷ የሆነ ሰው ሰው ይዞ ይሄደ ምንም አይደለም። ነገር ግን በቃ በአንዳንድ እይታ ደግሞ ይሄ ነገር ትክክል አይደለም። በፕሮግራሙ ቀን ፕሮግራም መረብሻ አልነበረብሽም ከተባለ ደግሞ ከሌሎቹ ይልቅ ለጓደኛዋ ኦኬ ማለት ነበረባት። እንግዲህ ለሱ ወግነሻል በሚል ከምትወዳት ከቆየች ጓደኛዋ ጋር ተቀያይማለች። ጽጌም በሆነው ነገር ከፍቷ ታልቅሳለች። ምክንያቱም ጓደኛ ማጣት እንዲበቀላል ሲሆን ከባድ ነው። ጓደኝነትን ለመገንባት በጣም ብዙ ጊዜ ይፈጅባቸዋል፣ ለማፍረስ ግን ቀላል ነው። ልክ ቤት እንዳልኳችሁ፣ ሕይወት እንዳልኳችሁ ማለት ነው። እና ዞሮ ዞሮ ጽጌሽ እንግዲህ ወደ ራሷ ስትመለስ ነገሮች ይስተካከላሉ። የዚህ ሁሉ ሚና ተጫዋች ግን ሜሪ ናት። ሜሪ ነገሮችን ትበጠብጣለች፣ መጨረሻ ላይ ደግሞ ለማስተካከል ትሮጣለች። ይሄ ደግሞ ትልቅ ስህተት ነው። በሕይወታችሁ መጥቶ ቤታችሁን ሕይወታችሁን የሚበጠብጥ ሰው ከበጠበጠ እስከመጨረሻው ርቃችሁት መውጣት ነው ያለበት ከእናንተ ሕይወት ነው ያፈረሰውን መገንባት አይችልም። መልሱ አድካሚ ነው። ገባቸው። ስለዚህ ሜሪ ትልቅ ስህተት ስለሆነ የሰራሽው አሁን ከጎኗ ስለቆምሽ ስለተከራከርሽ፣ የሆነ ነገር ስላልሽ እኔ በሀሳብ አለ ማለት አቋም የሌለው ሰው አይመቸኝም። እኔ ባጭሩ ማለት ነው ዋ አንዴ ከዛ ሰዩ አንዴ ከዛ ሰኛው ሰውን እና አብሩሽ ጋ እንደሚሰሩ እነ አቤል ምናምን አሰር ገሰሶች እንደነሱ ሆኖ ከነሱ መካከል እዩ የሚባለው ልጅ አንዴ ሉታ ጋር ይሆናል፣ አንዴ አብሩሽ ጋ ይሆናል። ይሄ ደግሞ ትክክል አይደለም። አቋም ያለው ሰው ምን አለ ብቻ በቃ። አሁን እና ቤል የሚባሉት ቡችሎች አንዴ ወደ ብርሽ ሆነዋል ከሱ ጋር አብረና ተረጋጋቸዋልን አቋማቸው ይታያል እና የሁለት ዓለም ሰው ወይም ሁለት አይነት ሰው አትሁ፣ አቋም ይኖራችሁ ሰዎችን ስደግፉ ወደ ስትለቅፉ በስህተቱ ሁሌ የተናገራችሁት ሊሆን ይገባል። ስለምወደው አይ ይሄኛው ነገር እኛ ይሄኛ ማለት አይደለም ወይ ደግሞ የሆነ ነገር ሲሰራ ጥሩ ውድስ ባን የሆነ ነገር ሲያጠፋ ውርድ ሳይሆን ሲሳሳት ይሄን ይሄን ተሳስታ ላስተካከል

ስለምታከብሩኝ ስለምትሰጡኝ ሀሳብ፣ አስተያየት በጣም አመሰግናለሁ። እኔ ወዳቸዋለሁ፣ አከብራቸዋለሁ። ባይ ባይ በአዲስ ነገር እስክንገናኝ